ይሆናል የምትሆን ነገር ታረግታላችሁ። ከእናንተ ነው እና የምፈልገው የሆነ ቪዲዮ ልኬልሽ አለውኝ ማለት ነው። የሆነ ልጅ እኔም ጋር እኔም ቤትም አይታችሁታል። እና ይሄ ማነው ስሙ አላውቅም፣ በእውነት ነው የምልሽ። በፊት እንትን ነበረ ምንድነው፣ ፍርድ ቤት ምናምን ታውቁታላችሁ፣ በነገራችን ላይ እኔ ስሙ ስለማላ ነውና እና እና መቶ ሺህ ብር ሰብስክራይብ አስደርጉልኝና መቶ ሺህ ብር ይሰጠኛል ብሎ ተፕሮፋይሉ ስር አስቀምጧል። ሸር አድርጌልሻለሁ በውስጥ። እኔ ደግሞ በእናንተ ስም በጨረቃ ፋሚሊ ስም እኔም ጨምሬ እልክለታለሁ የተወሰነ። ይሄ ነው አልላችሁ። በዛን ሰዓት እንትን ይላል። እሺ የእኔ ውድ በእናታችሁ ሰብስክራይብ አር። እናረገዋለን። ትክክር ልካችዋ ልኬዋለሁ ባንቺ ቤት። እሺ የእኔ ውዶች ማነበርስ? ታቁታላችሁ? እሺ። ይሄ የሚያስተምረው ትንፋሽ በክራንች እንደምን ነበረ? ወይ ስሙንም ረሳ። በእንትን ነው የሚሄድ ይባል ተናዳለች ወይ ብሊንጋ ወይ አንቺ ጋ የለም። በቲክቶክ ፕሮፋይል ሊንኩን አስቀምጥ። ሊንኩ ሲነካ ወደ ዩቱብ እንደሚወስድ ማለት ነው። ብዙ ሰው ሰርች አያረግም። ገብቶሻል? ብዙ ሰው ሰርች አርጎ አይገባም። ያ ስለሆነ ግን ከቲክቶክ ፕሮፋይል ሊንኩን ካስቀመሹ ያን ሊንክ ሲነካ ቀጥታ ወደ ዩቱብ ይወስዳል። እዛ በጣም ጥሩ ነው። ሰው ገብቷል። ሰላም በሉ እንግዲህ እየገባችሁ ሰብስክራይብ አድርጉ። የመዳን ዋይፋይን ከፍልበት የትናንትና ዋንም ለጥፊ ልኝ እባክሽ አደራ አደራ ብላሽ ዝም አልሽ አይደለ? አርጓ አርጎዩ ብዬ እኮ ለስንት ሰው ነው በውስጥ የላኩት? ለብዙ ሰው ልክ የላታለሁ። አርጉላት እናስቴር፣ ሁሉንም ነው በውስጥ አድርሻል ወይ ሳምሊን ዶክተር ጋ ገብታ ነበረ ዛሬ የሆነች ፊቷ ሲያስፈራ ሴትየዋ እንዲሁም

ለካ ነበረች የሆነች የሮብ ነው የምትቀመጠው። ሴትዮዋ ብታይ በስመ አብ ወንድ ነው ማነው? እሷ አበበ ነው ወይ ለካልኝ ነው የነበረችበት። ይሄ ለካ ሙድ የያዛችሁብኝ ነው። ማርያምን ራይ ማዬ ሴትዮዋ ፊትዋ እኔ ከውጭ ውዬ ሮጬ ነው የወጣሁት። እኔ እኮ የሁለት አመናት እኮ ነው <laughs> <laughs> <laughs> <laughs> <laughs>

ያው ልጆቻችን አልመጡም ዛሬ አብረው ተለያይተው ነው የመጡት። አይ ግን የሚቆላየሚቆላይ ብታዳምጪ ትክክለኛ በቃ መልስ ዛሬ የሚቆመው ይገባል። የነገራችን ላይ ይሄ ልጅ ሁልጊዜም በልቤ አለ። ምክንያቱም በጣም ጎበዝ በጣም ታዋያን ልጅ ነው። እሱም ታበረታቱ። እንደውም እንደውም በቲክቶክ እራሱ እንትን ሚኩ የሚባለው ልጅ በቲክቶክ እራሱ ሆነ ቻሌንጅ ተሰጥቶታል ቻሌንጅ ተሰጥቶታል እና ያን ቻሌንጅ ደግሞ እንዲበላ ሌላው ነገር ደግሞ ያው ብዙ ሰው ትርጉሙ ያልገባቸዋል አንድ የምትወዱት ሰው ማለት ነው ከምንም በላይ የምሰጡት የምትወዱ አሁን እኔ እናንተ እህቶች የሌላችሁም እኔ የምመኝላችሁ እኔ የምወደውን ነው የምመኝላችሁ አንድ ሰው ደግሞ የተለመደው ለምን አልሆነም እሱ ካልሆነ አናምንም የሚሉ ሰዎች አሉ ስለዚህ በደንብ ገልጾ ነግሯቸዋል። ሁላቸው ደስታችንን አጣጥ መሳጨል የምታወጩ አ አብራርቶላቸዋል እንግዲህ ያው እንደ ሰው ለምን አልተላላጣችሁ እንደ ሰው ለምን እንትን አላላችሁ ብለው ለሚሉ በጊዜው ሚሆን ይሆናል ሁሉም ነገር ማለት ነው። ስለዚህ ደግሞ ይሄ እንግዲህ ጭራሽ የሆነ ነገር አድርጋችሁ ወተቱ ነጭ ነው ብላችሁ አሳዩኝ ካልሆነ በስተቀር ነበር ይሄ ወጣ ነገር ነው። እንግዲህ ምንም ማድረግ አይቻልም። ጠቃቀን ዩቱበሮቹም እየመረራቸው ዋጡት። ምንም ማድረግ አይቻልም። እኛ ትግላችን ትግላችን ነው፣ ይቀጥላል። እነሱ ባፋቸው ትግላችን አናቆምም፣ እኛ አናቆምም። መስና የለንም ጀራነኔ። አሁን አንድ መልካም ዩቱብ አለች እሷ የማቀው ነገር ስላለው ነው። ግን አይሆንም ምናምን ምናምን ምትላለች። አረሽ መረሽ ይሆናል ሌላ ትኩረት ለመሳብ

ያልበላሽን አትከፊል እያሰድቡኛለች ነበረ። አዎ እንሰድባታለን። ጨረቃ ፋሚሊዎች በአናቷ ነው የምንዘቀዝቅ። በአናቷ መዘግዘግ ነች ቤት እና የእፍሬም መልእክተኛ ነች። የነሱ እንዴ የምትለው ይሰማል ሲያለችው አባባሏ ፊት እንዳትሰጧት፣ ሞልጯት፣ ኮሜንት ላይ ስደቧት እኔ ያልበላሽን አትከኪ በብሩክና በሃይሚ መፈትፈቱን አቁሚ። አንዳንዶቹ ደግሞ ብያታለሁ ብሩክ እና ሃይሚ ለድራማ ነው ማለት ነው እንትን የተጨመሩት እያሉ ኮሜንቱን ካያችሁ ማለት ነው። ምን አስባለ እነሱ እነዛ ናቸው። እነዛ ቲክቶክ ላይ አሸብር እነሱም ላላቡታጀራ ስለሆነ ምንም አታውቃቸውም። ከነዛ ጋር ነው። አዳምጡኝ አዳምጡኝ አዳምጡኝ። ይቺ መልካም የምትባሏ ማለት ነው በጣም በጣም በጣም የወረደች የዘቀጠች፣ ክፋን የከፈተች ክፍታት ናት። እኔ ነግሬያሳለሁ። የሆነ ነገር ላውራ መሰለኝ

ጨረቃ ፋሚሊ እንደ ግሬስ ፋሚሊ አይደለም። ለምን ብትሉ አንድ ቦታ አይሄድም። አንድ ቦታ ይሄድ፣ ግን ጨረቃ ፋሚሊ ምንም ሊሳደብ ሆን ለምንም ቢሆን ይሄዳል። ገባችኋል? ይሄዳል። ስለዚህ ቢዩ ፈልጋል፣ ቢዩ ፈልጋል። እኔ ግን ሰድቤታለሁ የልጅሽን ዳይፐር ወይንን ስልክሽ ወሬሽን ተታሽ ገና ክርስትና የዛሬ ሳምንት ክርስትና ነው፣ የልጄ የልጄ ክርስትና የምታነሳ ውጪ ናት። መታት ይሄዳል፣ ውጭ ብርቅ ነው። እሷን ተጋረዳ አደለ እንደሄደ ብላ አለች፣ ያልበላሽን አትከኪ ያልኳት እዛ በነ ፍቅር ላይ በነ አብርሃም ላይ እንጂ ብሩክና ብሩክና ሃይሚላ ወረድ ትበል። የበሰበሰች ከባለቤቱ በላይ ያውቃለሁ አሉ እንዲህ። በቃ ብሩክና ሀይሚ ላይ ብርታት ብርታት፣ ከፋችሁም እያለ ማለት ነው። ትልልቅ ቪው ያለውና ምን ያለው የበታቻቸውን አያዩ ብላ ነው የጀመረች። ሲጀመር ስደቧል። አንተማ ማን ናተኛ ላይ ታቆማለች። እግዚአብሔርም ማንም አይተኛላትም። ገለበጣት። እንደነ ሃይሜ በክብር በቀለበት በእንትን ነው። እንደ አግብታ ሳምንት ሲቀራ ልትወልድ ነው። እንደ አግብታ ልጇን የወለደችው ብስክ መጀመሪያ በክብር አግብታ በወለደች ምን ብስብስ ባል መናኮ ነው ባሉ እኮ በገንዘብ ተገዝቶ ነው ለሰበሰች ልትወልድ ሳምንት ሲቀራ በገንዘብ ተገዝቶ ነው ባሉ። ምን ባሉ። አሁን ሸቃላ ነበር ቆየ። ደሙ ሃይሜ ነው ሸቃላ ነበር። ጨታም ቢሻ አዳማ ናት እኮ ሩታን መቼ የተንቤ ሩታን ሄዳ መቼ ጠየቀች? እሷን ሄዳ ቅቤ የቁራ የቁራ አር ቅቤ ሄዳ የቀባቻት። አንድ ነገር ተምር ያለው ሰዎች በሩታና አዳምጡኝ፣ ቀጥ ብላችሁ አንድ ነገር አዳምጡኝ። እኔ አንድ ነገር የተማርኩት ነገር አለ። በሩታና በተንቢ መሀል ማለት ነው እንደውም በና ሀይሚ ማለት ነው። እቺ የተንቢ የተንቢ ማለት ነው። ሁልጊዜ ሩታን አብርሽን እየተቸች ሁልጊዜ የበታች ስታረጋቸው፣ አንድ ጊዜ እንኳን እስቲል አበረታታቸው አላለችም። አንድ ጊዜ ሮታ ደረቷን ገብታ ሩጥ አብርሽም መስማይ ጥጥ ነው ብሎ አብይ አህመድ እኮ ነው አብርሽ ማለት ደረቷን ገፍቶ ሄዱበት ደግሞ ሁልጊዜ እየረገጠቻቸው ሁልጊዜ እየተቸቻቸው ሁልጊዜ ላይፍ ገብተው ሁልጊዜ እነሱን እየነቀፈች ሩታም በእርግጫ ብላ አብርሃምን በእርግጫ ብሎ ፈንጥዘው ወጡ፣ ፈንጥዘው ወጡ ራሳቸው ለራሳቸው አሮጊቷ ታውራ ቁጭ ብላ ብላው፣ እነሱ በቃ ፈርጥጠው ወጡ። ምንም ብትላቸው ምንም መስመርችን ጥቅጥ ነው ብለው። ጀግና እኮ ናት አንዳንዴ። ታዲያ ብላ ብላ ብላ ብላ ብላ ቢያቀታት፣ አሁን በቀደም ዕለት የተንቢ ቤት ሄዳ ምን አለች? የምትወጃት ልጅ ለምትወጃት ልጅም ገዝቼ ላታለሁ፣ እንትን ምንድን ነው ይሄ የልጅ የልጅ እንትን የልጅ ማቀፊያ ገዝቼ ላቻት። የእሷን ስም እኮ አጠራም ጭራሽ። ለድራማ የመጣች ነው ለምን የመጣች ነው ብላ ሩትን አንቋሸሸቻት፣ በረገጠቻት። ፍቅርን ስታበረታታ፣ ማርክን ስታበረታታ ው ስትላቸው